አቤም እንግዲህ የመጀመሪያውን ዙር የቀለሜ ውድድራችንን አስር ሺህ ብር በማሸነፍ መሪነቱን ይዛሃል። አሁን ደግሞ ወደ ምህረትና ትጂ ልንቀጥል ነው ያሉት ጥያቄዎች ቦርድ ላይ እንግዲህ ሶስት፣ ሁለት፣ አንድ። አንድ አለ ሁለት ሁለት አለ ከዛ ደግሞ ሶስት አለ። እነዚህ ሁሉ ተዘጋጅተውላችኋል። ከታላቅ ነው የምንጀምረው። ቲጂ፣ እንድመርጪ እድሉን እንሰጣለሁ። ህጎቹ ዘ ሴም ሆልድ ወይም ሴም ፕላይ፣ ተመሳሳይ የሆኑ ህጎቹ ተፈጻሚ ይሆናሉ። በአንቺ እንጀምር። አባይ ግድብ ስንት? ቁጥር ሁለት ተመርጧል። አንድ ሶስትና አምስት አለ። ሶስት ቲጂ ሶስት ብላለች። እሺ የነጭ አባይና ጥቁር አባይ መገናኛ ቦታ የት ነው? ሀሌቷ ጉባ፣ ለካይሮ፣ ሀመሩሃ ናይሮቢ፣ መካርቱም። ጉባ፣ ጉባ ብለሻል እንግዲህ የመጨረሻ መልስ እንደሆነ እናስመዝግብና እንግዲህ እንደሚያሳየን ጉባ አይደለም ስለዚህ ወደ ምህረት እመልሳለሁ ይህንን ጥያቄ እንግዲህ ነጭና ጥቁር አባይ የሚገናኙበት የአፍሪካ ከተማ የትኛዋለች ሀመሩሃ ናይሮቢ ሀመሩሃ ናይሮቢ ብላለች ናይሮቢ አይደለም። ትክክለኛው መልስ ካርቱም ነው። ካርቱም ሱዳን ውስጥ ናቸው ነጭና ጥቁር አባይ የሚገናኙት። ማስሬ ሊመልስ እንግዲህ እያለ ነበረ፣ ተንጠልጥሎ ስለመመለስ የእኔ በሆነ እያልኩ ነበር። እሺ እንግዲህ እኔ በሆነ እያልኩ ነበር አይደል? አሁን ተሸወድሽ። እንግዲህ ወደ ምህረት እመልሳለሁ። አንቺ ምረጭ። ጠቅላላ እውቀት ጠቅላላ እውቀት። አንድ፣ አራት፣ አምስት ተርፏል። የትኛውን ትመርጫለች? አንድ ብላለች። በጨረቃ ላይ ያረፈው የመጀመሪያው አስትሮናውት ማን ይባላል? ሀሌቷ ዩሪ ጋጋሪ ለኒል አርምስትሮንግ፣ ሐመርሃ ቫሌንቲና ቴፕቼኮቭ መኢሎን ማስክ። ምን አንድ ሌድ ገመልሽ ስሞቹን። እሺ ሀሌቷ ዩሪ ጋጋሪ ለኒል አርምስትሮንግ መሩሃ ቫሌንቲና ቴሬሽኮቭ ኢሎን ማስክ ብላለች። የመጨረሻ መልስሽ ነው? ኢሎን ማስክ ሳይሆን ኒል አርምስትሮንግ ነው። እንግዲህ ኒል አርምስትሮንግ አንቺ ምን ትመልሺ ነበረ? የእኔ በሆነ እያልሽ ነበረ። መጀመሪያ ክርክር እኮ አለ። የባንዲሯ ንፋሳላት የላትም ምናምን የሚል ኒል አርምስትሮንግ አላረፈም የሚል የሆነ መላምት ነው የሚባለው። እዛ ላይ ንፋስ ስለሌለ እንዴት ነው ባንዲራው የሚውለበለበው? የሚል ነገር ነበረ። ሶ ኒል አርምስትሮንግ ነው የመጀመሪያው አስትሮናት ጨረቃ ላረፈው። ስለዚህ ሁለቱም ስታችኋል፣ አንዳንድ ጥያቄ ስታችኋል። ወደ ሁለተኛ ጥያቄያችን እንሂድ። ቲጂ መንሽ፣ ወደ አንቺ ላምጣ ነው። እሺ የተወና እየታጠበ እሺ የክወናና እይታ እይታ ጥበባት በየራስ አስተካክል። እሺ ስንት ቁጥር ነው? አልተመረጠም። ሁለት እና ሁለት፣ ሶስት፣ አራት አልተመረጠም። እሺ ሁለት ሁለት ብላለች። እሺ ከሚከተሉት አንዱ የእደ ጥበብ ሙያ ነው። ሀሌታዋ ቲያትር፣ ለሙዚቃ፣ ሐመሯ ሽመና፣ ፊልም፣ ሽመና። ሽመና የመጨረሻ መልስ ነው? እንደ ሳቴ ፕሮግራሙ ተመቻችሁ። ይህንንና መሰል ፕሮግራሞችን ለማየት የቃና ዩቲዩብን ሰብስክራይብ ያድርጉ። ቀናው ወደ ምሕረት እሺ ካሉት እንግዲህ ጥያቄዎች አካባቢ ሳይንስ ከሚከተሉት ውስጥ አንዱ ሀገር በቀል አይደለም። ሀሌተሃ ዝግባ፣ ለዋንዛ ሐመሮሃ ኮሶ፣ መ ባህር ዛፍ መ ባህር ዛፍ ብላ መልሳለች። እስቲ መልሱን፣ የመጨረሻ መልስ። ስለዚህ ሁለታችሁም አንድ ስተው አንድ መልሰዋል። ግማሽ ላይ ደርሰናል። እንግዲህ እየተዝናናችሁ ነው። በጣም አሪፍ ነው። ቆይታችሁ እንዴት ነው እስካሁን መልሰናል። እንግዲህ ሶስተኛ ጥያቄያችንን ሳይንስን አራት ወይ አምስት አለ። አራት እሺ፣ አራትን መርጣለች። የሞቱ እንስሳትና እፅዋት ብስባሽ የያዘ የአፈር ክፍል ምን ይባላል? ሀሌቷ ጠጠር ለደለል ሀመሩሃ ለማፈር መኮሲ ይሄ ትንሽ ይከብዳል። ስሙን ራሱ ስጠራው እኔ ራሱ ተንገዳገድኩ። እንግዲህ ጉድላክ ትዬ ኮሲ ሊሆን ይችላል ብዬ ገመትኩ። በግምት ኮሲ ብላናለች። እስቲ የመጨረሻ መድስ እኛ ድሮ አልተርኔቲቭ አንሰር የምርጫ እኮ ሁሌ ሲሆን ድሮ ትዝ ይለኛል። በጣም ካቃተን እንደዚህ ወይም ለለለለ ብንል እንደ 20 ፐርሰንት አናጣም ብለን እናስቀምጥ ነበር አይደል? እንደዛ ነው በግምት ኮስ የተባለው መልሳለች። እድለኛ ልስት ምረት የሶስተኛ ጥያቄ ሽ ምረት የክወናይ ተጥበፍ እሺ ስንተኛ? ሶስት አራት ሶስት ሶስት ብለናል። በደራሲው አማካኝነት የሚከናወነው የትኛው ነው? ሃ የመድረክ ዝግጅት ለ የፊልም ቀረጻ ሀመሩሃ መብራት መድርሰት በደራሲ የሚከወን ደራሲ የሚከውነው መድርሰት መድርሰት የመጨረሻ መልስ ነው። ኦኬ ይሄኛው አንገት ለአንገት ተባብሎ እንዲህ ተያይዞ ነው ያሉት። ማንም ያሸንፈው በብርም ሲታይ እንግዲህ የተቀነሰው 2500 ተቀንሶባቸዋል። አንዳንድ ጥያቄ ስታችሁ ያላችሁት 7500 ላይ ነው። የመጨረሻው ዙር ነው። ድረምሮል እሺ፣ ምንድን የቀረ ነው? ጠቅላላ እውቀት ነው አለ ይቻላል። ጠቅላላ እውቀት አራትና አምስት አለ። አራት አራት። በኢትዮጵያ ውስጥ ቤተ እስራኤላውያን በብዛት ይኖሩበት የነበረበት ቦታ የት ይገኛል? ጎንደር ጎንደር። ወዲያው ነው መልሱ፣ እንዳልጠበቀችም ጎንደር ብላለች። ጂ ከዛነሽ እነሽ ያው እኮ ይጠያየቃል። አሁን ምሕረት እንግዲህ የመጨረሻ አሸናፊ የምትሆኝበት ነው። ንገሪ። የአባይ ግድብ አንድ ቁጥር የአባይ ግድብ አንድ ቁጥር እሺ ከሚከተሉት ሀገራት አንዱ የአባይ ተፋሰስ አገራትን አያካትትም ይላል፣ ወይም የአባይ ተፋሰስ ሀገር አይደለም ማለት ነው። ሀ ኡጋንዳ፣ ለ ኤርትራ፣ ሀመሮሃ ግብፅ፣ መ ሱዳን። ሀ ኡጋንዳ ሀ ኡጋንዳ ብላለች። የመጨረሻ መልስ? በሚያሳዝን ሁኔታ እንግዲህ አይደለም፣ ለኤርትራ ነች። እንግዲህ አባይ ተፋሳ ሀገራት ሰባት ናቸው። እንግዲህ ከዛ ውስጥ ኤርትራ አይደለችም ማለት ነው። እንግዲህ አንቺ ሁለት ጥያቄ ሚሳርገሻል፣ ቲጂ ሶስት በመመለስ አንድ ብቻ በመሳት የአሁኑ ዙር ደግሞ እንግዲህ አዋቂዎቹ አሸንፈው ቀለሜን ለማገባደቅ በቅተናል። በጣም የሚል ውድድር ጥሩ መንፈስ የተሞላበት አሪፍ ጥያቄዎች ወጥተው እየተጫወትንበት ነው። እንግዲህ በጣም እናመሰግናለን ተወዳዳሪዎች። ቀለሜ ላይ አዋቂ ብቻ መሆን አያሸልምም ብዬ ነበረ። ስፕሊት ሆኖ እንግዲህ አንድ አዋቂ አንድ ደግሞ ታዳጊ አሸናፊ በመሆን ያው ብራችሁን እዛጋ ማየት ትችላለ። አቤም 10 ትግስት 7500 ምህረት እና ደግሞ ማስሬ 5 5000 ብር አሸንፈዋል። በዚሁ እንግዲህ የቀለሜ ውድድርን እዚህ ጋር እናጠናቅቃለን። ሆኖም ግን ሁሌ ልጆችን ማበረታታት ስላለብን እንግዲህ ለእነሱ ያዘጋጀነው ልዩ የሆነ ሽልማት አለ። እንግዲህ አቤም ላንተ ይኸውልህ ቴንኪ። በጣም ስለመጣችሁ ምህረት፣ በጣም እናመሰግናለን። በጣም በጣም ቴንክዩ ለናንተ እንግዲህ ያው ለነሱ የእውቀት ማስጨበጫ ምርቶች ነው ያሉት። እንግዲህ እዛው ትምህርት ነገር ነው። በጣም እናመሰግናለን። እግዚአብሔር ያክብርልን፣ እናንተም በርቱልን። እናንተም እንግዲህ በርትታችሁ ትምህርታችሁን ቀጥላችሁ ትልቅ ቦታ ደርሳችሁ እንደማይ በጣም እርግጠኛ ነኝ። በጣም አመሰግናለሁ፣ የቀለሜ ቤተሰብ ስለሆናችሁ። ቴንኪ ሶመ። በዚህ እንግዲህ ቀለሜን አጠናቀናል። እናመሰግናለን። አብራችሁን ቆዩ።